ማህሌትና ዝና ቅድስቴንና ምሳሌን አግተው እያሰቃያቸው ይገኛሉ። ሌላኛው ከባድ መርዶ ዝና ለማህሌት ብሩክ ቤቱን አልሸጠውም። ነገር ግን በጣም ከበድ ወንጀል ሰርቶ ይህንን እቃ ወደ ታይላንድ ስትሄድ ይዘህልን እንድትሄድ ብለው የቤቱን ዋጋ በዛ ለወጡት ነገር ግን ብሩኬ ያንን ነገር ደግሞ ቆሻሻ ቦታ ጥሎ ወደ ታይላንድ ይዘው አልሄደም ነበር። እናስ እናማ አሁን እነዛ ሰዎች እሳት ለብሰው እሳት ጎርሰው እንዴት ነው ይዘህ ሂድ ያልንህን ዕቃ ይዘው ያልሄዱት ብለው በጣም ተናደውበታል። አንተ እንዴት ልታውቅ ቻልክ? እኔ የማያወቅኩት የእኔ ሰዎች አልነበሩ እንዴ? ቤቱን እንዲገዙት የተነጋገር ነው። እናስ እናማ ቤቱን ሳይገዙት በተቃራኒ ግን የለኳቸውም ሰዎች ይን ነበርኩኝ። እናም እቃውን ይዘህልን ሂድ እኛ ደግሞ ለምሳሌ መታከሚያ እንሰጥሃለን። ነገር ግን ይህንን እቃ እንድታሸገ ካርቶኑን የግድ እዛ ገር መሄድ አለበት ብለው የሰጡትን እሱ ግን እቆሻሻ ቦታ እንደ ጣለው ሰዎቹ ደረሱበት። ወይኔ ጉዴ! ስለዚህ አንቺ ከዚህ በኋላ መከራከር ትችያለሽ፣ ያለሽ ሽንጥሽን ገትረሽ። እናም እኔ ራሱ ጠበቃ እቀጥርልሻለሁ ብሎ ሞራል ሰጣት። መጎስ ቆይ ግን አንተ ይህን ነገር ከየት አመጣኸው ብላ ብትል፣ እሱ ምንም አይመለከትሽም። ትሰምኛለሽ፣ ስለዚህ እንደዚህ ከሆነማ ከአሁን በኋላ አንተና እኔ ሆነን የግድ ዋጋቸውን እንሰጣቸዋለን። ደግሞም ደስ የሚል ዜና ነው የነገርከኝ። እናም ሞገስ እንዲሁም ብሩክን እንዲሁም ቅድስትን ምሳሌ እንዳጣን አድርገን እንቀብራቸዋለን በቁም ብላ ስትል፣ ትሰምኛለሽ ሉላን እንዳታካትጅ። ሉላ እኮ እስኪ እወድሃለሁ በይኝ ብዬ እወድሃለሁ ስትለኝ እንዴት ልቤ ትርክክ እንደሚል። ቆይ አንተ ግን ከእሷ ውጭ ሌላ ማፍቀራችልም ማለት ነው። ትሰምኛለሽ፣ ማህሌት፣ አንቺ አንድ ነገር ብቻ ነው የምታውቂው በህይወትሽ። እሱ ምንድን ነው? እሱም በቃ አለማወቅሽ ብቻ ነው ምን አዎ አንቺ ምንም ነገር አታውቂም። ስለዚህ እኔን ለመጠጋጋት የምትሞክሪውን ነገር ብታቆሚ ይሻልሻል። እኔ ዝና ሞኩም በህይወት ኖርኩም ከሉላ ውጭ ማንንም ለወድና ላፈቅር አልችልም። ስለዚህ የማይሆን ተስፋ ሰንቀሽ ከእኔ ጋር ባትከራከሪ ይሻልሻል ብሎ አፏን አዘጋት። ቅድስቴ ቅድስቴ፣ ብሩክ የጠፋው በእኔ ምክንያት ነው። አምላኬ ሆይ፣ እኔ ነኝ አስቀየምኩት እያለች እራሷን በራሷ እየወቀሰች ትገኛለች። ሆኖም ሳለ ምሳሌ አባ የናፈቀኝ እያለች ስታፋጠጣት፣ እባክሽ አባትሽ ጋር ትንሽ ተጋጭተን ነበረ እና በዛ ምክንያት ነው ስትል፣ መጋጨት ምንድን ነው? ግድግዳ ለግድግዳ ነው እያለች ስትል፣ ትንሽ ተነጋግረን ነበረ፣ ተደባብረን ነበር ማለት ነው ምሳሌዬ። እናም አይዞሽ ይመጣል እያለች። ነገር ግን እሷ በተቃራኒው ስለ ብሩክ በጣም እያሰበች ነው እኔ ለራሳችን ብዬ ነው እንጂ እንዴት እንደዚህ ያደርጋል፣ እህኔ አንዷ ሴት ጋር እየጨፈረ ይሆናል እያለች ብቻዋን በቅናትም መንገብገብ ጀመረች። ሞገስ ሞገስ እንደምንም ብሎ የዝናን ጋርድ ቀጥቅጦት አመለጠ። በስተመጨረሻ የሉላና የሞገስ ፍቅር እየጦፈና እየተደሰቱ አብረው አመለጡ ቢሆንም ሽማግሌ ሳትልክ በፊት ምንም ነገር አልሰጥህም ብላ ድብ እናድርጋ እንደቀጣችኝ ብነግርሽ ምን ትይኛለሽ? ብሎ ለቅድስት የነገራት። እናም ተደብቃ የምትሰማዋ እንቅልፍ ወስዷት የምትሰማዋ ሉላ እያለች ልክ ናት፣ እውነቷን ነው። እኔ ራሱ በዚህ ምክንያት አይደል እንደ ከብሩኬ ጋር የተቀያየም ነው። ከዛ ሉላ ሰምቻ አለው ሞገዝ የማልሰማህ መስሎሃል እ በጣም ይቅርታ። እንግዲህ እውነታው ይሄ ነው። ታዲያ ምን አለ ብትሰጡን? ነገር ግን እናንተ ሴቶች ጨካኞች ናችሁ ማለት ነው። ለማንኛውም ለስሜቱ መፍጦን ጥሩ አይደለም ተረጋጋበዩ። አይ እውነት ለመናገር ሞገስ በእኔ ምክንያት ይሁን እንጂ ነገር ግን እንደዚህ የሚወድላትንና የሚሳሳላትን ዩን በፍጹም የሚተዋት አይመስለኝም። ስለ ዝጋሼ የሆነ ነገር ሁኖ ይሆናል እባክህን እያለች ስትለምነው፣ በቃ አታስቢ ዛሬን አይተነው ነገ ፖሊስ ጣቢያ እናመለክትና እናፈላልጋለን እንድሁም እንከሳለን ብሎ አለ። ምሳሌ ምሳሌንና ቅድስትን ዝናና እንድሁም ደግሞ ማህሌት እያሰቃያቸው ይገኛሉ። አባትሽ ወንጀልና ነው አንቺ ደግሞ እወደዋለሁ አፈቅረዋለሁ የምትዩ ሰውዬ በጣም ወንጀለኛ ነው ብላ ነገረቻት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላምና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት ምንድን ነው የሚቀባጥሪው ጋሼ ምንም ነገር እንደማያደርግ ቃል ገብቶልኛል ስለምን ወንጀል ነው ብላ ስትል ወንጀሉ እንደዚህ በአፍ የሚወራ መስሎሻል እንዴ ጭራሽ በጣም የብዙ የአንድ ሚሊየን ብር የአንድ ሚሊየን ብር እቃ እኮ ነው ቆሻሻ ውስጥ ጥሎ የሄደው ታዲያ ጋሼ እቆሻሻ ውስጥ እምቢ ጥለው እንኳ ምናልባት ህብረተሰቡንና አሊያ ደግሞ ህጻናትን የሚጎዳ ወንጀል ሊሆን ይችላል በዛ ምክንያት ከሆነ እሰይ ደግ አድርጓል፣ ብላ ስትል አንቺ ምን ታውቂያለሽ እና አርፈሽ ተቀመጪ አርፈሽ ተቀመጪ ብላ አለቻት። እኔማ አርፌ እቀመጣለሁ፣ ነገር ግን በፍጹም ጋሸን እንድትወቅሾ አልፈልግም ብላ ቅድስቴ ልኳን ነገረቻት። ማህሌት ማህሌት ለቅድስቴ ሌላ ሂ ልንገርሽ፣ ምሳሌ ቤቱ በምሳሌ ስም ነው እና ቤቱም አልተሸጠም። ይሄ ደግሞ ደስ የሚል ዜና ነው ለእኔ ደግሞ ምን ልታረጊ ነው? ለአንቺ ከዚህ በኋላ አከራከራችኋለሁ። ስለዚህ እኔም እዛ ቤት ግማሽ እኩል ገንዘብ አለ ማለት ነው ሚስት ነኝ ብላ ስትል፣ ቅድስት የብድግ አለችና የምን ሚስትነት ነው? አሁን እኮ ብሩኬ በህይወቱ ሌላ ሴት አለችው። ሲቀጥልም ደግሞ ቤቱ በምሳሌ ስም ነው። እናም አንቺና ብሩክ ስትጋቡ ቤቱም ነበረ። ያ ማለት ቤቱ የሃይማኖት እንጂ የአንቺ ወይም የኔ ደግሞ ወይም ብሩኬ አይደለም። የምሳሌና የምሳሌ ብቻ ነው። የምሳሌና የምሳሌ ብቻ ነው። ስለዚህ በዚህ ነገር ደግሞ መጽናት አለብሽ። ካልሆነ ግን ጅብ በላሽ ውሃ በላሽ ማለት ነው። አንቺ ቅድስት አርፈሽ አትቀመጭም። አርፈሽ ተቀመጭ። ነገርኩሽኩ ኩሽኩ ታዲያ እንደ ልበልሽ። ማህሌት ሁሌ ዝም ብለሽ በማይሆን ነገር ተስፋ ተሰንቅ ያለሽ። ስለዚህ እኔ ተስፋሽን ደግሞ ልአጉል አድርግልሽ ብዬና ዳጣ ያጣዬ እጅጉን ደስ ብሏታል። እናም ሞገስ ደውሎ ብቻ ተጠንቀቂ እባክሽ አሁን ላይ እኛን ስላጣ ዝና በሁሉም ቦታ አለ እና እኛን ለመጉዳት ስል የምንወድሽን እና የምናከብርሽን አንችን የሆነ ነገር ሊያደርግሽ ይገባል ብሎ ሲላት በፍጹም ሙጎ ከዚህ በኋላ አባት ይኳለልኝ ብታይ ደግሞ እንዴት ያሉ ጸደ ጸደ እህቶች አሉ ይመሰለ መልካቸው ለካ እውነትም ከቤት ነው ማለት ነው እና እኔ የሆነ ነገር ብሆን አባቴ ይደበድብልኛል። ከዚህ በኋላ ዝናንም ሆነ ማህሌትንም አልፈራም ማይዞህ እያለች ተናገረች። ከዛ ሉላ ሉላ ብድግ አለችና በጣም ደስ ይላል ዳጣ እንደዛ በባለፈው ቤተሰቦቿን አታ ስታለቅስና እንደዛ ስትሆን የምር ማዝኘ ነበረ። ነገር ግን በአሁኑ ደግሞ ቤተሰቦቿን አግኝታ እንደዚህ ስለተዝናናች እጅጉን ደስ ብሎኛል ብላ ስትለው፣ አዎ እኔም ምልም ሞገሴ። ግን መች ነው የምንሄደው ወደ ሐዋሳ? እስኪ ብሩኬ ይገኝና እንሄዳለን ነገሮችን አመቻችተን። ካልሆነ ግን እስከ መቼ ድረስ ነው እንደዚህ ተደብቀ? ሉላዬ፣ ልክ ነሽ እኮ። በዛ ላይ ደግሞ በጣም ብዙ ነገር አለ። ሉላ ብድጋለችና ወደ ሐዋሳማ ከሄድክ ሁሉንም ነገር አደርግልሃለሁ። ምን ማለት ነው ሁሉንም ነገር? ምን አለኝና ምን ትሰጭኛለሽ? አረ ባክህ ሁሉንም ነገር እሰጥሃለሁ አልኩኝ። የኔ ማለት ያንተ ማለት የኔ አይደል እንዴ? ታዲያ ምንድን ነው እየተባባሉ። ለካ እነሱ አብረው ማደራቸው በጣም ናፍቋቸዋል ማለት ነው። እሱን እኮ ቀስ ብለን በሀገር በወጉ መሰረት በሽምግልና ይሻላል ብዬ ነው። አረ ተው ባክህ፣ ከዚህ ከዝና ጋር ከተላቀቅኩ በኋላ ሁሉም ነገር እደርስበታለሁ አለች ቅድስቴ። ቅድስቴ እስኪ መዝሙር ዘምሬልኝ ቅድስቴ ብላ ስትላት፣ ምሳሌዬ እሺ እያለች መዝሙሯን ዘመረችላት። ቅድስቴ በብሩኬ ምክንያት እጅግ እስትረስ ውስጥ ገብታለች። ሁሉም ታይታይ ቢሏትም እንኳ እሷ ግን ለካ በእኔ ምክንያት ነው ወይ ወይስ ከሴት ጋር እየጨፈረ ነው ወይ ወይስ እኔ እንደማልወደው እያሰበ ይሆናሉ እያለች ብቻዋን መጨነቅ ጀምራለች። ኢፍራታ ኢፍራታ ማህሌትን ለምንድን ነው ሂደሽ ምግብ የማትገዥ? አለቻት። ምን ማለት ነው? ምግብ የለም፣ እንደ ቤት ውስጥ የለም። ማህሌት ዛሬ የግዳንች ማንጣት አለብሽ። እንደው በጣም ይገርማል ታውቂያለሽ? አለቻት። ምንድን ነው? ብሩክን ከፈታው በኋላ ክብሬም ማንነቴም ሁለ ነገሬም ዝቅ ነው ያለው። የእውነትሽ እና ይሄን ተረዳሽ? አዎና ልክነሽ። ቆይ ግን ኢፍራታ ሁሉንም ልክነሽ ትይኛለሽ፣ ስፈታም ልክነሽ፣ ሳወራም ልክነሽ። ቆይ ምንድን ነው አይ እይውልሽ ማህሌት፣ ያን ጊዜ እኔ እንኳ ብሩክን ተበቀይው፣ ብሩክን እንዳሃርጊ ምሳሌን እንደሀርጊ ስልሽ መስማት የለብሽም ነበር። አየሽ፣ አሁን ሁሉንም ነገር አጣሽ። ዝና ደግሞ ነገ እንደሚያታልልሽ በምንም እርግጠኛ አይደለሽ። በፍጹም ዝና ጀግናና ቃሉን ጠባቂ ነው፣ ይፍራታ እባክሽን፣ ብላ ስትል እንዳጋጣሚ አጋጣሚ ስልክ ደወለላት። ከዛ ስር ብለው አሁንማ ዕድሜው ረዥም ነው ማለት ነው። ምንድን ተፈጠረ ማለቴ? እንግዲህ ስናነሳው ዝና ደወለ ብላ ስትል ትሰምኛለሽ፣ አሁንም እነ ሉላም ልጠዋል እና ታዲያ ምን ላድርግ? መምጣት አለብሽ፣ ሰዎችሽንም መሰብሰብ አለብሽ እያለ ሲል እሱ እኮ ከሉላ ውጭ ምንም እንደማይታይ ነግሬሽ ነበረ። እንግዲህ ብሩክም ከዚህ በኋላ እንደማይመለስ እርግጠኛ ሆነሽ ማወቅ አለብሽ ስትል እንደ አጋጣሚ ቅድስት ደወለች። አንቺ ምን ልትሰሪ ደወልሽ? ብላ ስትላት ጋሼ እኮ ከጠፋ ቀናታት አልፎታል። ታዲያ ጎዳዩ እንጂ የአንቺን ባልኔ ምን አደርገዋለሁ? ምን ነው ከተለያየን እኮ ቆየን። ምን አለ በሰላም እንኳ ብታወሪ ወይ አላየሁትም፣ ወይም ደግሞ አይቼዋለሁ። እኔ አይመለከተኝም፣ በአንቺ ባልኔ ምን አገባኝ አለችና ከዛ ብድግ አለችና፣ ደግሞ ባሌን ቆይ አንቺ የተወሰርሽ ብላ አለቻት። ኢፍራታ ብድግ አለችና እንዴ ባሌት ያለሽ እንዳሁንም ድረስ ምን ላርግ ብለሽ ነው? እያዋ መላይ ይለቅ። ለማንኛውም አሁን ወደ ዝናጋ ሊሄድ ብላ፣ ዝናጋ ከሄደች በኋላ ወሬውን አዘነበባት። እናም ቤቱ እንዳልተሸጠና አሁንም መከራከር እንደምትችል ሲነግራት፣ እያበደችና በደስታ እየተፍለቀለቀች ወደ ይፍራት አመጣች። ዛሬ ማቀፍ አለብሽ አለቻት። ምን ተገኘ? ብሩኬ እኮ ቤቱን አልሸጠውም። እናም የሆነ እቃ ሽጥ ተብሎ ወደ ውጭ ሀገር አሻገር ተብሎ ያንን እቃ ግን ቆሻሻ ቦታ ጣሉት እና አሁን ላይ ብሩክ እኔና ዝና ብቻ ሳንሆን ጥላቱ በዙሪያው ያለ እጅግ የስንት ሚሊዮን ጥላት አለው እና ነገ ወይ ምሳሌ፣ አሊያ ደግሞ ቅድስት፣ አልያ ብሩክ ወይም ሞገስ ይሞታሉ። በቃ እንደዚህ ነው የሚሆነው። እኔም ደግሞ መከራከሬን እቀጥልበታለሁ ስትል ኢፍራታ ብድግ አለችና የለኝም ስትል እምቢ ዘራፍ ስትል እንዳልነበረ፣ እንደዛ ከሆነማ በቃ ዛሬ ሂጄ እራት እሰራለሁ እንጀራም እገዛለሁ፣ አለች ኤፍራታ። ማህሌት ጎረጥ አየቻት ኤፍራታ። አንቺ ልጅ አብደሻ? ቅድም ምግብ የለኝም ምንም የለም እያልሽ አልነበረ እንዴ? አሁን ኖረኛ። ታውቂያለሽ፣ ተከራክሬ ስጨርሽ እኮ በእኔ ስም ስታዞሪው ስሰማ እንድትደስ እንዳለኝ፣ ምኑን ያው አንድ ክፍል ትሰጭኛለሽ ማለቴ ነው እስኪ መጀመሪያ ይሁን አለኝ። ውድ ህያቤ ቤተሰቦች፣ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸርቆዩ ሀገራችንን ሰላም ያድርግልን።